የድካምህን እግዚአብሔርን የመፍራትህን ዋጋ ተመገብ ተቀበል ይላል። እግዚአብሔርን የመፍራትህን ዋጋ፣ እግዚአብሔርን በመፍራት በህጎቹ በመመላለስ የሚገኘውን ዋጋ ተመገብ ተቀበል። ይህም ፍሬ ብፁህ አንተ ወሰና ይለከ አንተ እግዚአብሔርን የምትፈራ ሰው ምስጉን ነው። ብፁህ ነው ወሰና ይለከ መልካም የሆነው ሁሉ ያንተ ነው። አያችሁ መልካም የሆነው ሁሉ ያንተ ነው። በህይወታችን መልካም የሆነ ነገር እንዲበዛ እንፈልጋለን። እውን ማድረጊያው መንገድ ምንድን ነው? ብትሉ እያለ ብፁዕ አንተ አንተ እግዚአብሔርን የምትፈራ ምስጉነት መልካም የሆነው ሁሉ ያንተ ነው። ይህም ማድረግ እ እግዚአብሔርን መፍራት ነው። ማንም ሳይከለከል እኩል ምስጉን የሚሆንበት መልካም የሆነው ነገር በህይወታችን እንዲበዛ ከፈለግን እንደ አጭሩ፣ ትንሹ ነገር፣ ዋጋ የማያስከፍለው ነገር እግዚአብሔርን ፈርቶ መገኘት ነው። እና ምስጉን ነው፣ መልካም የሆነ ሁሉ ያንተ ነው። መልካም ከሚባሉ ነገሮች አንዱ በትዳር መባረክ ነው። ለካ በትዳር መባረክ ነው። በትዳር መባረክ እግዚአብሔርን የመፍራት ውጤት ነው። እግዚአብሔርን በመፍራት ሰዎች ከሚያገኟቸው በጎ ነገሮች አንዱ በትዳር መባረክ ነው። ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ። ሚስት የህይወት አጋርህ በአዳራሽህ በልፍኝህ እንደተወደደ ተወደደ ወይንናት አለ። ወይንናት እንግዲህ ይሄ አስተማሪ ይሄ መዝሙረኛ ዳዊት እየተናገረ ያለው በመካከለኛው ምስራቅ ሆኖ ነው። በምድር እስራኤል ሆኖ ነው ይህን እያስተማረ ያለው እና በምድር እስራኤል የገበሬዎች ትልቁ የገቢ ምንጭ ያው የወይን እርሻ ወይን ነው፣ ወይራ ነው። እንግዲህ አሁንም በአብዛኛው እንግዲህ ሄዳችሁ የጎበኛችሁም ጥናት ያደረጋችሁም እንደምታዩት የእስራኤል ገበሬ ምርቱ ምንድን ነው የሚባል፣ በዋናነት ወይን ነው። በዋናነት ወይራ ነው። የወይራ ዘይት፣ የወይን ጭማቂ በማምረት በማቅረብ ትልቁን ድርሻ የሚይዙ ናቸው እና ይህ የአሁን ጊዜ ብቻ ሳይሆን ይህን ትምህርት እያስተማረ የነበረው መዝሙረኛው ዳዊት በነበረም ጊዜ የገበሬዎች ትል ትልቁ ምርት ወይን እና ወይን የተከለ ሰው በማሳው ላይ ወይን የሰመረለት ሰው እንዴት እንደሚደሰት እንዴት እንደሚረካ ያውቃል። ነቢየ እግዚአብሔር ዳዊት እግዚአብሔርን የሚፈራ ሰው ሚስቱ በአዳራሹ እንደተወደደ ወይን ናት አለ። ምሳሌ ነው እንግዲህ፣ ምሳሌ ነው። ምሳሌ ከሚመሰልለት ነገር በጣም ትንሽ ነው። መስተካከል አይችልም። እንጂ እንደ እንደ እንደ ተወደደ ወይን ናት ማለት ብቻ አይደለም። ከዛ በላይ ናት። መግለጫ ነው የፈለገው እንደ ተወደደ ወይን ናት። እግዚአብሔርን የምትፈራ አንተ ሰው በየድካምህን ተቀበል። እንዲህ አይነት ሚስት እንዲህ አይነት ሚስት ታገኛለህ። በልፍኝህ የህይወት አጋር እንዲህ ናት፣ እንደ ተወደደ ወይን ናት። አንተ እግዚአብሔርን የምትፈራ ሰው ደስ ይበለው። ስለዚህ መልካም ባል የማይፈልግ ሰው አለ፣ የማትፈልግ ሴት አለች። መልካም ሚስት የማይፈልግ ወንድ አለ አለ፣ እንዴ የለም። መልካም ሴት የምታዳምጣችሁ፣ የምትረዳችሁ፣ የምታጽናናችሁ፣ ድካማችሁን የምታስረሳ በነፍስ በስጋ ለምትጠቀሙበት ነገር መንገድ በር ከፋች የሆነች ሴት የማትፈልጉ ወንዶች የላችሁ። ነብዬ እግዚአብሔር ዳዊት እንዲህ አይነት ሴት እንድታገኙ ወይም ሚስቶቻችሁ እንዲህ እንዲሆኑ ሲጠቁም ምንጩ የዚህ ፍላጎት ማስገኘው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። መልካም ባል እግዚአብሔርን የሚፈራ የሚያከብራችሁ የሚያዳምጣችሁ፣ የሚረዳችሁ ባል ትፈልጋላችሁ። እናቶቻችን፣ እህቶቻችን ባሎቻችሁ እንዲሆኑ ትፈልጋላችሁ። እንዲህ እንዲሆኑ እግዚአብሔርን ፍሩት። ባሎቻችሁ እንዲህ እንዲሆኑ እግዚአብሔርን አዳምጡት። እንዲያዳምጧችሁ፣ እንዲያከብሯችሁ እግዚአብሔርን አክብሩት። ነቢየ እግዚአብሔር ዳዊት እየነገረን ያለው ይሄ እንዲህ ነው አለ ዛሬ ሙሽሮች ልጆቻችንን እግዚአብሔር የሚላችሁ ይሄንን። አሁን ሁላችሁ ወንዶቹ በሚስቶቻችሁ መጠቀም ትፈልጋላችሁ፣ መከበር ትፈልጋላችሁ፣ መታገዝ ትፈልጋላችሁ። እግዚአብሔርን ፍሩት። በቃ ጥበቡ ይሄ ምስጢሩ ይሄ። እህቶቻችን በባሎቻችሁ መጠቀም፣ መከበር፣ መታገዝ፣ እንክብካቤ ማግኘት እና የምትፈልጉትን እኔ መግለጽ አልችልም። እናንተ ብትናገሩ ነው ብዙ ነገር የምንሰማው። ያ ለማግኘት ምስጢሩ ምንድን ነው? መፍትሄው ምንድን ነው? መንገዱ ምንድን ነው? እግዚአብሔርን መፍራት። ይህን ያደረጋችሁ ጊዜ እንዴት ትባረካላችሁ በባሎቻችሁ? ይህን ያደረጋችሁ ጊዜ በሚስቶቻችሁ እንዴት ትጠቀማላችሁ? ይሄ ነው እግዚአብሔርን የመፍራት ውጤት አንዱ ይሄ ነው። በትዳር መባረክ ነው አለና ቀጠለና ደግሞ ወውሉ ድከ ከመተክለ ዘይት ሐዲስ ውስተ ማእድከ። አንተ እግዚአብሔርን የምትፈራ ሰው ዋጋህን ተቀበሉ ብያለሁ። እግዚአብሔርን የመፍራት ውጤት ደግሞ ሌላው በልጅ መባረክ ነው። ልጅ ማግኘት ብቻ አይደለም በልጅ መጠቀም ነው። ልጆችህ ይህ ማዕድህን የከበቡት ልጆችህ እንደ አዲስ የወይራ ተክሎች ናቸው። እንደ አዲስ እንግዲህ፣ በዚህ ላይ ጥናት ያደረጉ ሰዎች የጻፉትን እንዳነበብነው አንድ ወይራ ሦስት ሺህ ዘመን ይቀመጣል፣ እድሜ ያለው ይባላል። ሦስት ሺህ እንደ አርወየው ወይራ አይደለም። ያ ሊያረግ ሊፈነገል እንደደረሰ ወይራ አይደለም። እግዚአብሔርን የሚፈራ ሰው የሚያገኛቸው ልጆቹ እንደ አዲስ ገና የወይን ተክለ ናቸው። ልጆችህም ማለት አይቀሰፉም፣ አይጠፉም፣ በካን አይሆኑም። አንተ እግዚአብሔርን የምትፈራ ሰው ምስጉን፣ መልካም የሆነው ሁሉ ያንተ ነው። ያም መልካም ሚስትህ እንዲህ ናት፣ ልጆችህም እንዲህ ናቸው። እድሜ ያላቸው ጠንካሮች በሆነ ባልሆነ የማይሸረሸሩ ከሃይማኖት የማያፈነግጡ ከባህላቸው ከወጋቸው ከታሪካቸው የማያፈነግጡ ብርቱ ይሆናል። ወይራ ብርቱ ነው። እንደዛ ነው የገለጸ። አንተ እግዚአብሔርን የምትፈራ ሰው ልጆችም እንዲህ ናቸው አለና ናሁ ከመዝ ይታረክ ብእሲ ዘይፈርሆ ለእግዚአብሔር እግዚአብሔርን የሚፈራ ሰው እነሆ እንዲህ ይባረካል፣ እንዲህ ይባረካል። እግዚአብሔርን መፍራት፣ እግዚአብሔርን መፍራት እንዴት ትልቅ ሀብት ነበር! እንዴት ትልቅ እውቀትም ነበር! የጥበብ ሁሉ መጀመሪያም የተባለው ይሄው፣ ይሄው ጥበብ ቀዳሚ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያ እግዚአብሔርን መፍራት፣ እግዚአብሔርን ማግኘት፣ እግዚአብሔርን መታዘዝ። እንዲህ አይነት ጸጋ ያለው ሰው እንዲህ ይባረካል። በሚስቱ በልጆቹ አለ፣ ደስ ይላል። ጥበቡን አገኘነው፣ አገኘነው አይደለ? በትዳራችሁ ለመጠቀም በልጆቻችሁ ለመጠቀም የምትደክሙላቸው የትምህርት ቤት ክፍያ፣ ዩኒፎርሙ፣ የትምህርት ቤት ቁሳቁሱ፣ ስንት የማታደርጉት ነገር። የማታደርጉት ምን አለ? ልጆቻችሁ እኛ ልጆች እንዲያገለግሏችሁ፣ እኛ ልጆች እንዲያስከብሯችሁ ምን ያስፈልጋል? ጥበቡ ምንድን ነው? እግዚአብሔርን መፍራት አደል። ሙሽሮች፣ ልጆቻችን ቀጥሎ፣ ልጆቻችሁ ምንድን ነው? በልጅ መባረክ፣ በልጅ መጠቀም ይስሐቅ በይስሐቅ መጠቀም ይስሐቅ ታረድ ቢባል የሚታረድ ልጅ አይደል፣ ናለረድህ ቢባል የሚታረድ ልጅ እንዲገኝ ጥበቡ ምንድን ነው? እግዚአብሔርን መፍራት። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል፣ አይደል? እንዲህ ይባረካል። ይህን ጥበብ ያዙ። እግዚአብሔር ከሁላችን ጋር ይሆን። ስብሐት ለእግዚአብሔር ሁላችን ድረሰን አሜን በሉ። ብፁዕ አባታችን ረዥምኔ ከሙሉ ጤነት ጋር ያድልልን። ራል መስግኑ እግዚአብሔር የተመሰገነ ይሁን። እንግዲህ ብፁዕ አባታችን በአጭር ደቂቃ ሕይወት የሆነውን ዘላለማዊ መለኮቱ ቃል እንግዲህ ያስተምረውናል የሚያዝናናውን ከኛ የሚጠበቀው ከኛ የሚጠበቀው እንግዲህ ተግባር ላይ ማዋል ነው። በእውነት ሦስቱን ብፁዓን አባቶች እስከ ትላንት ድረስ የእርክበ ካህናት የግንቦት ዓመታዊ የቅዱስ ሲኖዶስ ስብሰባ በድካም ላይ ሆነው ነገር ግን ልጆቹ ምስሮቹ ሊቀሱማን ስጊ አስተራአ ደብራችሁ ምክትል ጸሐፊም ባለቤቱ ኤፍራታ ዳንኤል እንዲሁም ትእዛዙ ዋቢና ሂሩት አዳነ ባርጋና ልደት ወርቆ ሁሉ ሙሽሮች የቤተክርስቲያን ልጆች ናቸው፣ የህዝብ ልጆች ናቸው እና በማለት ቤተክርስቲያንን በማክበር በድካም ላይ ሙሽሮችንም ቤተሰቡንም የእናንተም የሁሉም ልጆች ስለሆኑ ሁሉ ክርስቲያኖች በመሆናቸው በማክበር ነው የመጡት። ይልቁንም ብፁዕ አባታችን እንግዲህ ትዕግስተኛ አባት ናቸው። ዛሬ ለሁለተኛ ጊዜ ነው የመጡት። ባለፈው ግን ልደታ ልክ እንደዚሁ ቀድሰው በማቁረብ ከኛ ጋር ሆሮ ነበር። ዛሬም ያኔ ሲላላ ታይቶ ያ ልጅ ዛሬ ስለሚሞሸር ይምጡ ባልኳቸው መሰረት ከብፁዕ አውነን ጋር በሌሊት ተገኝተው ከኛ ጋር ፍደዋልና ሁሉንም አባቶቻችንን እግዚአብሔር ይጠብቅልን። በድጋሚ ያመስግኑ። በመቀጠል እንግዲህ ፕሮግራማችን ሰፊ ቢሆንም እናሳጥራለን። ቅድም እንዳልኋችሁ ሊቃውንቱ ዛሬ የሁሉም ከረቢ ደብረ ጎልጎታ፣ ከቦሌ ደብረ ብስራት የዋለቃው ቅዱስ አቅርበዋል። የአካባቢው ምዕመናን ቂም አላቸው እርሶ ላይ። ምክንያቱም ሊቀሱ ማንጽጌን ባለፈው ሳያስፈቅዱ ቀይረ ወስደውን ነበር ወደ እዛ። እኔ ስመጣ ደግሞ መልሼ ቀይሬ ያመጣኋቸው በጣም ተወዳጅ የቤተ ክርስቲያን ድምፃዊ ዲያቆን ዘማሪም ናቸው። የሊቀሲው ማን ጽጌ ማለት ነውና፣ እሳቸው አሉ። ብስራተ ገብርኤል መካኒስ ሳቦር አንተ ጸብራን ቅዱስ ኪዳን የሁሉም ሊቃውን እዚህ ስላሉ እነሱ በአገልግሎት በወንጌል በዝማሬ ስለሚያውቁት ሌሎችን በማወቅ ሊያገለግሉ መጥተዋል። እነሱ ያሬዳው ዝማሬ ያቀርባሉ። ከዛ በፊት ግን ከዛ በፊት ግን ብፁዕ አባታችን የዛሬ 7 6 ዓመት መጥተዋል እዚህ አይደል ተፃዋን ኤርሚያስ የዛሬ ስድስት ሰው መጋቢ ብሉ ፅጌ አረግ ወይ ተመድበው ሲመጡ ግንቦት ልደታ ያኔ ወይ ቤተክርስቲያን አልነበረም። ብፁዕ አባታችን ግዲሁም እንደዚህ አልነበረም እና መቃኞ ላይ ያለ ነው። እና አሁን ያሉበት ያለንበት ይሄ ወንዝ ነው። ብፁዕ አባታችን ይሄ ወንዝ ነው። ትልቅ ወንዝ ነው። በድልድ የተሸፍኑ ነው እና ያ ከስድስት ዓመት በኋላ ሲመጡ የእርሶ ልጆች መጋቢ ብሉ ፅጌ የእርሶ ልጅ ነበሩ። ዛሬም ደግሞ እኔ ያው ለዚህ በቅቼ እኛ ተባብረን ግቢ መናኑ ከወንጌል በኋላ በየሳምንቱ የነፍስ እኮ ሳምንታዊ እቁ በሚል መቶ ብርም አንዳንድ ሺህም ከወንጌል በኋላ ይሰጣል። ጥቅር ሰራተኛ እንክፍላለን። የሚያስፈልገው ማቴሪያ ራሻዋ ተጠር እንጠይቃለን፣ ሰው ያመጣል። በዚህ ሁኔታ ያለ ብዙ ድካም የተሰራ ቤተክርስቲያን ነውና እንግዶች የሆናችሁ ይመለከታችኋል። አውደ ምህረቱ ላይ ያሉ አባቶች ይመለከታችኋል። ወረቡ እየቀረበ መካከላችሁ ይሄ አዲሱ ግቢ የዛሬ ወር ከ15 ቀን የተጀመረ ነው። የቴራዞ መጠለያውን በአጭር ጊዜ የተሰራ ልማት ነው። አልተጠናቀቀም። ሰሞኑ አቅም አጥሮን ስራው ቆሟልና፣ ስለዚህ የተለመደው ለሰራተኛ የሚከፈለውን ሁላችሁም ተላይ ይዞራል። መቶ መቶ ብር አንዳንድ ሺህ ብር ሳምንታዊ የነፍስ ዕቁብ አስራታችሁን እየሰጣችሁ ሊቃውንተ ቤተ ክርስቲያን የሁሉም አድባራት በአንድነት በመሆን ወረብ ያቀርባሉ። ከነሱ ጋራ በመሆን አብረን እግዚአብሔርን እናመሰግናለን። ወደ ሊቃውንተ